ዛሬ ጥያቄ ተጠይቆ የመለሰ መልስ በጣም እንትን የታዘብኩት ነገር ስላለ ነው እንግዲህ ሰሞኑ ከእሱ ጋር የሰፈሩ ልጅ ቪዲዮ ስትቀረጽ አይተናታል በእሱ ላይቭ ላይ ማለት ነው እኔ እንደም ፍቅረኛው መስላይ ነበረ በነገራችን ላይ ትሁን አትሁን አላቅም ዛሬ በተጠይቀው ጥያቄ መልስ ሲሰጥ ስለሰማሁት ነው ግን በጣም ያስከፋይ ነገር አለ የቤት ልጅ ናት ሁላችንም የቤት ልጅ ናት ሁላችንም ማለት ነው ለምዬም የቤት ልጅ ናት ማንም ማንም ማናችንም የቤት ልጅ ነን ማለት ነው። እኔ እዚህ ጋር ግን በጣም ነው ያናደደኝ ጆኒ። እንዴ ማን ነው የውጭ ልጅ? ሁላችንም የቤት ልጅ ነን። እኔም የቤት ልጅ ተሰማችሁት። ምንድነው ሲል የነበረው የቤት ልጅ ናት፣ የቤት ልጅ ናት፣ ቤተ ክርስቲያን ልጅ ናት ሲል ሰምቻለሁ። ሁላችንም የቤት ልጅ ነን፣ ሁላችንም የቤተ ክርስቲያን ልጆች ነን። ግን ሆኖም የእንጀራ ጉዳይ ሆኖ ነው እኔ አሁን በአሁኑ ሰዓት ኢትዮጵያ አይደለም ያለሁት የእንጀራ ጉዳይ ሆኖብኝ የሰው ሀገር መጥቻለሁ። አንደኛ ራሴ ለመቀየር ሁለተኛ ቤተሰቦችን ለመቀየር እዚህ ጋር የታዘብኩት ነገር ይሄ ነው ልላችሁ ነው እና የቤት ልጅናት ደጋግሞ ደጋግሞ የቤተ ክርስቲያን ልጅናት የቤት ልጅናት ሲል ሰምቻለሁ። እውነት ጆንዬ አስከፍተህናል ዛሬ ማለት ነው። በጣም ነው ያስከፍሃል። ሴቶችዬ እዚህ ጋር ለጆኒ ምን መልስ ነው የምትሰጡት? ኮሜንት ደግሞ ሌላ ምንድነው የምልህ ጆኒዬ የለሙዬን ልብ አንብበላት፣ በደንብ አድርገህ አንብበላት። ትወድሃለች፣ ታፈቅራለች። ኮንቃ ገብቶላታል። የሰፈረ ልጅ ናት፣ አንድ ጎረቤቴ ናት። የቤተ ክርስቲያን ልጅ ናት፣ ሌላ ደግሞ የቤት ልጅ ናት ከምትል የለሙዬ ልብ አንብበላት። በቃ ታፈቅራለች፣ ትወዳለች። አስጨርስ። ሆንዬና ለሙዬ በቃ ተጋቡ፣ ውለዱ፣ ክበሩ። ይሄ መልእክቴ ነው። አድርሱልኝ፣ ሼር አድርጉልኝ። ለሙዬ በጣም መወድሽና ማከብረሽ ወድ እህትሽ ነኝ። አስቴር ከሳውዲ አረቢያ ይሄ መልእክት አድርስ። በዚህ አጋጣሚ ሳላደንቃችሁ አላልፍም፣ ይቶበሮች ማለት ነው። እውነት በጣም ምርጥ ምርጥ ይቶበሮች ከእናንተ ብዙ ነገር ነው የተማርኩኝ። ከአንድ ሀገር አንድ ሀገር እየሄዳችሁ ሰው እየረዳችሁ መልካም ነገር እየሰራችሁ ነው ያላችሁት፣ እግዚአብሔር ከእናንተ ጋር ይሁን። አሁን ለምሳሌ ከማውቃቸው ይቶበሮች ልጥቀስላችሁ፣ ማሜ ይቶብ፣ ወሎ ይቶብ፣ ቶፊቅ ቶፊቅ ይቶብ ልጅ ቶፊቅ ማለት ነው። ሌላ ደግሞ የተንቢ ጆኒ ማለት ነው። በጣም በጣም መልካም ስራ እየሰራችሁ ነው። በርቱልን። ከናንተ ደግሞ እኛ ነገ ተምረን የናንተ ምትክ እንድንሆን ማለት ነው። በርቱልን፣ ጠንክሩልን። እውነት በጣም መልካም ነገር እየሰሩ ነው። አሁን ለምሳሌ ለሚን ብዙ ነገር እያየሁባት ነው። ምክንያቱም ብዙ ነገር ማለት ነው፣ ለቤተ ክርስቲያን የምታደርገው ነገር እና ይሄ ይሄ ነገርሽ፣ አጠንክሪው ለምዬ፣ ነገር እየተማርን ነው። በተለይ አረብ አገር ያለን እህቶቼ ማለት ነው፣ ከአንቺ ብዙ ነገር እየተማሩ ነው። ጥንካሬነትሽ ደግሞ ይህ በርችልን የምታደርጋቸው ነገሮች ሁሉ ሁሉም ነገር ወድጀዋለው። በእኔ ማለት ነው በእኔ አስተያየት ለሌላው አላቅም። በተለይ ለቤተክርስቲያን የምታደርጊው ነገር ለተፈናቀሉት ወገኖቻችን የምታደርጊው ነገር ማልካምነትሽ፣ እዋህነትሽ በጣም ወድጀዋለው። እኔ ከመገልጽሽ በላይ ነኝ፣ አድናቂሽ ነኝ። ከአንቺ ብዙ ነገር እንማራለን። ዛሬም ነገም ቢሆን እንጠብቃለን፣ ብዙ ነገር እንጠብቃለን። አሁንም ቢሆን ከጎንሽ ነን ዓለምዬ፣ በዚህ ቀጥይበት። በርችልን። ወደ እህታችን አገራችን ኢትዮጵያ ሰላምን፣ ፍቅርን፣ አንድነትን ያድለን። ሌላ ደግሞ በሳውዲ አረቢያ የሚሰቃዩት ወገኖቻችን ሁላችንም ድምፅ እንሆንላቸው። እኛ ድምፅ ስንሆን ነው እነሱም ተሰሚ የሚያገኙት። በጣም እየተሰቃዩ ነው። እኛ በቀን ሶስት አራተ እየበላን እነሱ ግን በቀን አንድ ኮበዝ እያገኙ ብርድኑም መራብንም እየተቋቋሙት ነው ያሉት። እውነት ለነሱ ድምጽ እንሆናቸው። እኛ እንኳን ማንም ዞር ባለ ጥላቻ፣ ለፍቅርም ጊዜ የለንም። ፍቅር ስትኖር ነው ሁሉም ነገር የሚኖረው፣ ደስታም ሁሉም። በፍቅር ውስጥ ብዙ ነገር አለ ብያቸዋለሁ እና በመጀመሪያ ፍቅርን እናስቀድም። ሲቀጥል ደግሞ የተጎዱት እስር ቤት የሚሰቃዩት ወገኖቻችን ድምፅ እንሆናቸው። በምድር የሰራነው ነገር በሰማይ ቤት ደግሞ ዞኑ ይከፍለን። ዛሬ ማልካም ነገር ከሰራን ነገ እጥፍ አድርጎ ነው የሚከፍለን ፈጣሪ ማለት ነው። እና በአሁን ሰዓት እንደምታውቁት ብርድ ነው። በብርድ እየተሰቃዩ ነው። በራብ እየተሰቃዩ ነው። እስር ቤት ያሉት በሳውዲ አረቢያ ወገኖቻችን ድምፅ እንሆንላቸው ሁላችንም ማለት ነው። እኛ እንኳን ማንም ዞር ብሎ አያለም፣ ግን ትልልቅ ዩቲዩበሮች ብዙ ሰው ያያል። እውነት በጣም ነው የሚያሳዝኑት። ይሄ ቪዲዮ በዚህ በሚቀጥለው ቪዲዮ አብረን እንገናኛለን።